እንዴት አድራችኋል ተመልካቾች፣ የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ፣ አብራችሁ ኑ ነው። በኢትዮጵያ ባለፉት ጥቂት ዓመታት የስንዴ ምርትና ምርታማነት በከፍተኛ መጠን ጨምሯል። ይህንን ምርት ወደ ዱቄት፣ ፓስታና ሌሎች ተፈላጊ የምግብ ምርቶች በመቀየር ለገበያ የሚያቀርቡ ፋብሪካዎች ቁጥርም ከአራት መቶ በላይ ደርሷል። እነዚህ ፋብሪካዎች ታዲያ ከውጭ የሚገቡ መሰል ምርቶችን በሀገር ውስጥ ከመተካት አንጻር የጎላ ሚና እየተጫወቱ ይገኛሉ። ባልደረባችን ብሩክታይት አስራት በአንድ የስንዴ ዱቄት አምራች ፋብሪካ ተገኝታ ተከታዩን ዘገባ አሰናድታለች። በኢትዮጵያ በቅርቡ ዘመናዊ ቴክኖሎጂን በመጠቀም የተለያዩ የግብርና ምርቶችን ወደ ዱቄት በመቀየር ለሀገር ውስጥ ገበያ በስፋት እየቀረበ ይገኛል። ወደ ዱቄት ተቀይሮ በስፋት ለገበያ ከሚቀርቡ ምርቶች ውስጥ የስንዴ ዱቄት የአንበሳውን ድርሻ ይይዛል። ምርቱን ከሚያመርቱት ውስጥ በሸገር ከተማ ውስጥ ሱሉልት አካባቢ የሚገኘው የዱሬሳ የዱቄት ፋብሪካ አንደኛው ነው። ምርቱ ከውጭ ከሚገባው ዱቄት ጋር የሚስተካከል መሆኑን አምራቹ ይናገራል። መነሻ ካፒታላችን 85 ሚሊዮን ብር ነው፣ 2014 ወደ ስራ ስንገባ አሁን ያለን ካፒታል ከ150 ሚሊዮን ብር በላይ ነው። በሀገራችን ውስጥ ላለው ያው ተደራሽነትን በጣም በጣም በርትተን እየሰራ ነው ያለ ነው እና ኳሊቲው ማንደራደርበት መለያችን ነው። ከውጭ ጋር አይገናኝም። እኛ በጣም ሞር የተሻለ ነው። እኛ ኤክስፖርት ስታንዳርድ ነው ስላልጀመርን ነው እንጂ ዱቄት የውጪውን የቱርኩን ስፔሻል፣ አሁን የቱርክ ነው ብዙ ጊዜ የሚመጣው ወደ ኢትዮጵያ። ከቱርኩን እና የእኛን ዱቄት ብታወዳደር ቁጭ አድርገሽ አይገናኙም። በጥራትን በብዙ ነገር እንለያያለን። ጥራትን መሰረት አድርገን ነው የምንሰራው ኢትዮጵያ ለበርካታ ዓመታት ከአጠቃላይ በጀቷ ቀላል የማይባለውን ሞዓለ ነዋይ ከውጭ ስንዴ ለማስገባትና ለማጓጓዝ የምታውለው እንደነበር ይታወሳል። ከቅርብ ዓመታት ወዲህ ግን የስንዴ ምርት ልማት ውስጥ መግባቷ ይታወቃል። ይህ ቢሆንም እንኳን አንዳንዴ መኮሮኒ፣ ብስኩትና መሰል የሚያመርቱ ፋብሪካዎችን ጨምሮ የስንዴ ምርት እጥረት እንደሚገጥም አምራቹ ያነሳል። ስንዴዎቹን የምናመጣቸው ከአርሲና ከባሌ ነው። ልዩ ስሙ ዶዶላይ ይባላል። ይኛው ሁለተኛ ፋብሪካችን ነው ዶዶላ ላይ የመጀመሪያ የጀመርንበት አለ የድሮ ምታገኝበት ወቅቶች አሉ ስንዴ ለምሳሌ ከህዳር ጀምሮ ያው አዲስ ስንዴ ስለሆነ እስከ ሰኔ ግንቦት ድረስ ድረስ ታገኛለች። ከግንቦት በኋላ ግን አዲስ ስንዴም ስለ እየተዘራ ስለሆነ እጥረቶች አሉ ገበሬው በተቻለ አቅም ያመርታል ከባለፈው አመት አሁን ይሻላል ስንዴ ደግሞ ሞር ብዙ ነው አሁን ለምሳሌ ዱቄት ብቻ አይደለም መኮረኒም አለ ለሁሉም ከምንም ብትይ ስንዴ መሰረት ነው አንዳንዴ ጥሩ ስንዴ የማታገኝበት ጊዜ ሊኖር ይችላል። የዛኔ ግን ማሻሻል የሚባል ነገር አለ። እኛ እና ያለን እንመረምራለን፣ የሚሆነን ስንዴ እንመርጣለን፣ የማይሆነንን እንመልሳለን። ያው መንገድ አንዳንዴ ሲዘጋ ችግሮች ሊፈጠሩ ይችላሉ። እኛው ብዙ ጊዜ የምናመጣው ከባሌ ስለሆነ ረጅም ኪሎ ሜትር ተጉዘው ነው የሚመጡት። የኛ መኪኖችም ቢሆኑ ያው እሱ እሷ አልፎ አልፎ እሷ ችግር አለች እንጂ ጥሩ ነው። የዱቄት አምራቹ የስራ ማስፋፊያ ቦታ ለማግኘት የሚመለከተውን አካል መጠየቁን አንስቷል። የዱሬሳ የዱቄት ፋብሪካ አሁን ላይ ከስልሳ በላይ ለሚሆኑ ሰዎች የስራ ዕድል የፈጠረ ሲሆን ከስንዴ ዱቄት ባሻገር ተጨማሪ ስራዎችን ለመስራት በሂደት ላይ ነው። ማሽኑ ሲመጣ ሲገጠም፣ ማሽኑ እንደዛ ከቻይና ጋር እነሱ ጋር ነበርኩት ልምድ ወሰርኩት። ከዛ እያደር ማሽኑ እንትን አልቆ ስራ ሲጀምር ከዛ እንትን እያልኩ ሌላ ሰው እየሰራ ነበረ ከሱ ጋር እንትን እያልኩ የሰራው የሰራ ልምድ ወሰርኩት አሁን ፍልሰሬቼ እየኖርኩ ነው። ቤተሰብ አስተዳድራለሁ። ጭነት ያለ ሰዋት ጭናለሁ። ተራ የደረሰኝ ቀን ደግሞ እኔ ላይ የደረሰ ቀን ደግሞ ማሽን ስር እሰራለሁ። ዱቄት አወጣለሁ። ፍሩሽ ካማ ፍሩሽ ኪሉ ማለ እነሱ ምናምን እያወጣን እንደሱ እየሰራ በቃ የራሴንች እየኖርኩ ነው። እኔ ባለትዳር ነኝ አሁን በቃ ቤትን አስተዳድሬ የኖር አሁን የምንሰራው በተለይ ዱቄት ላይ ነው። ረጅም ዓመት የሰራንበት ስለሆነ ዱቄት ላይ ነው። አሁን ግን ተያያዥ ስራዎች አሉ። እዚህ አሁን የአተር ማሽን አስገብተን ተከላ ውስጥ ነው ያለ ነው ማሽኖቹ። ከስድስት ወር ከሰባት ወር በኋላ ስራ እንጀምራለን የሚል እቅድ አለን። በኢትዮጵያ ባለፉት ስድስት ዓመታት ከተገኙ ተሞክሮዎች በመነሳት የመስኖ ስንዴ በማልማት የምርት መጠንን ማሳደግ ላይ ትኩረት ተሰጥቶ እየተሰራ ነው። የማክሮ ኢኮኖሚ ማሻሻያው ከእንስሳት ምርት የሚገኘው የውጭ ምንዛሪ እንዲጨምር ማድረጉን የኢትዮጵያ እንስሳት ልማት ኢንስቲትዩት ገለጸ። በ2017 በጀት ዓመት ያለፉት አስር ወራት ከዘርፉ 100 ሚሊዮን ዶላር በላይ ገቢ መገኘቱን ነው ተቋሙ ያስታወቀው። ሳምሶን ገድሉ በተያዘው 2017 በጀት ዓመት ከስጋ ከእርድ ተረፈ ምርት ከማር ከሰምና ሰም ውጤቶች እንዲሁም ከወተትና ወተት ተዋጽኦ 122 ሚሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዷል። በበጀት ዓመቱ 10 ወራት ከ100 ሚሊዮን የአሜሪካ ዶላር በላይ ገቢ መገኘቱን የኢትዮጵያ እንስሳት ልማት ኢንስቲትዩት መረጃ ይጠቁማል። ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ28 በመቶ ብልጫ እንዳለው የሚገልጹት የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ጤራ 98 በመቶ የሚሆነው ገቢ የተገኘው ከበግ ከፊ ፍየል ከዳልጋ ከብቶችና ከግመል ስጋ መሆኑን ያስረዳሉ። ስጋ እና እርድ ተረፈ ምርት እንደዚሁም ማር እና ሰም ውጤቶች፣ ወተትም አለበት፣ የወተትና ወተት ውጤቶችም አሉበት። እነዚህን ወደ ውጭ በመላክ 122 ሚሊዮን የአሜሪካን ዶላር ገቢ ለማስገኘት ነው በአመቱ የታቀደው። በአስር ወር ውስጥ የተገኘው አንድ መቶ ነጥብ ሁለት ሶስት ሚሊየን ዶላር ገቢ የተገኘበት ነው። ይህንን ካለፈው አመት ተመሳሳይ ወቅት ጋር እንደዚሁ በምናነጻጽርበት ጊዜ አምና በተመሳሳይ ወቅት የተገኘው 63 ነጥብ ሁለት ሚሊየን የአሜሪካን ዶላር ነው። እንግዲህ ከዚህ ጋር በምናነጻጽርበት ጊዜ 36.94 ኒርሊ ሰላሳ ሰባት ሚሊዮን ዶላር ብልጫ ያለበት ወይም 28 ፐርሰንት ጭማሪ ያሳየበት ነው። ከዘርፉ የሚገኘውን ገቢ ለማሳደግ የተዘረጉ አሰራሮች የማክሮ ኢኮኖሚ ማሻሻያው ጋር ተዳምሮ በመስኩ የሚገኘው የውጭ ምንዛሬ ግኝትን እንዲጨምር ማስቻላቸውን ጠቅሰዋል። በሕገወጥ ንግድ ወደ ውጭ ይወጡ የነበሩ የእርድ እንስሳት ወደ ሕጋዊ ኤክስፖርት ቄራዎች መምጣት መጀመራቸው፣ በጥቁር ገበያውና በባንኮች መካከል ያለው የውጭ ምንዛሬ ተመን መቀራረቡ ምክንያት መሆኑንም ይጠቅሳሉ። የማክሮ ኢኮኖሚ ሪፎርም ማሻሻያው ትልቁን አስተዋጽኦ አድርጓል። ከዚህ በፊት በተለይ በጥቁር ገበያውና በባንኮች መካከል ያለው የውጭ ምንዛሪ በማቀራረብ ረገድ የተሰራው ስራ በትልቁ የኤክስፖርት ቄራዎቹ ግብዓት የሚሆነውን የእርድ እንስሳትን በቀላሉ ወደ ውጭ እየሄዱ በኮንትሮባንድ በምን ወደ ውጭ እየሄዱ የነበሩት ወደዚህ እንዲመጡ የራሱን አስተዋጽኦ ያበረከተበት ሁኔታ ነበረ። እንግዲህ ከዚህ ውስጥ በትልቁ ደግሞ 98 የሚሆነው ከዚሁ ከበግና ፍየል፣ እንደዚሁ ደግሞ የዳልጋ ከብቶች እና ከግመል ስጋ ግመል ስጋም ጭምር ኤክስፖርት ይደረጋል ከነዚህ የተገኘ ነው። ቀሪው 2.3 በመቶ የሚሆነው ደግሞ ከማር ከሰም ከግመል ወተትና እንደዚሁ ደግሞ ከዶሮ ምርቶች የተገኘበት ሁኔታ አለ። የእርድ እንስሳት አቅርቦትን ለማሳደግ ኤክስፖርት ቄራዎችና አርብቶ አደሮች ውል ፈረመው በጋራ የሚሰሩበት የኮንትራት እርባታ አሰራር መዘርጋቱንም ተናግረዋል። በሙከራ ደረጃ 120 የደቡብ ኦሞ አርብቶ አደሮች ወደ ኮንትራት እርባታ አሰራር እንዲገቡ መደረጉን ገልጸው ከደቡብ ኦሞ የሚገኘውን ተሞክሮ በመቀመር ወደ ሌሎች አካባቢዎች የማስፋት ስራ እንደሚከናወንም አመላክተዋል። ታ ማሳለጥ እና ለእርድ የኤክስፖርት ቄራዎቹ ዋነኛ ማነቆ የሆነውን የእርድ እንስሳት ግብአት እጥረትን መቅረፍ የምለው በትልቁ ተይዞ በአሁኑ ሰዓት ወደ 120 አርብቶ አደሮች ጋር አርብቶ አደሮቹ ከኤክስፖርት ቄራዎች ጋር የኮንትራት እርባታ ውል ተፈራርሟል። ይሄ እንግዲህ ገበያው የሚፈልጋቸውን እንስሳት በሚፈልገው ጊዜ ለማቅረብ ገበያውም ደግሞ በተስማሙት ወይም ኤክስፖርቱም የኤክስፖርት ቄራውም በተስማመው ዋጋ በተስማሙ ጊዜ ከነሱ በመረከብ ለነሱ የሚያስፈልገውን የአቅም ግንባታ ስራዎችንም ድጋፎችንም ከማድረግ ረገድ ይሄ ስራ ተጀምሯል። የተሻሻለ ዝርያና ጤናው የተጠበቀ የእንስሳት እርባታ ስርዓትን በመዘርጋት ከዘርፉ የሚገኘው ጥቅም እንዲያድግ እየተሰራ መሆኑም ተገልጿል። ተመልካቾች አሁን ደግሞ የጠዋት ገበያ የቀጥታ ስርጭታችን ላይ ደርሰናል። በዚሁ ላይ ባልደረባችን ሳምሶን ገድሉ በያዝነው ሳምንት ተመርቆ ለአገልግሎት ክፍት የሆነውን የላፍቶ ቁጥር ሁለት የገበያ ማዕከል ሊያስቃኘን ነው። የማዕከሉን ገጽታና በስፍራ ያለውን የግብይት ድባብ ሊያስቃኘን በቀጥታ መስመራችን ላይ ሳምሶን ተገኝቷል። እንዴት አድረሃል? የግብይት ድባቡ ምን ይመስላል? ንገረን እስኪ በጣም አድርጌ አመሰግናለሁኝ መቅደስ። አሁን የምገኝበት እንግዲህ በተለምዶ ጋርመንት አካባቢ የሚገኘው አትክልት ተራ ጋር የተገነባው ላፍቶ ቁጥር ሁለት ሁለገብ የገበያ ማዕከል ውስጥ ነው። በዚህ የገበያ ማዕከል እንግዲህ በርካታ የግብይት ሂደቱን ያሳልጣሉ ተብለው የታሰበባቸው ለነጋዴዎች አገልግሎት የሚሰጡ ሄዶች ተገንብተዋል። የተወሰኑት አገልግሎት እየሰጡ ይገኛሉ። ሌሎችም እንግዲህ በጊዜ ሂደቱ አገልግሎት እንደሚገቡ ለመስማት ችያለሁኝ። ከዛ ባለፈ ግን የንግዱን ሁኔታ ከማቀላጠፍ አኳያ እዚህ ያለው በተለይ አሁን ማስፋፊ የተደረገበት ቁጥር ሁለት የተመረቀው የላፕቶፕ የገበያ ማዕከል ከያዘው ቦታ ከዚህ ቀደም ከነበረው ደግሞ ተሞክሮ በመውሰድ ጭምር በተለይ ከዚህ ከፈሳሽና ሌሎች ሁኔታዎች ጋር በተገናኘ እጅግ ዘመናዊ ሆኖ የተገነባ ስለመሆኑ ለማስተዋል ይችለናል። ከዛ ባሻገር ደግሞ የግብይት ሁኔታውን ስንመለከት ደግሞ በርካታ ምርትና አገልግሎቶች የቀረቡበትን ጭምር ነው። እንግዲህ ሁለቱ ገበያዎች አጠገብ ለአጠገብ እንደመገኘታቸው ደግሞ እርስ በርስ ተመጋጋቢ የሚሆኑ የግብይት ሁኔታዎችን ለማስተዋል ችለናል። ከዛ ባሻገር ግን እንደ አጠቃላይ በዛሬው ዕለት በዚህ በላፍቶ ሁለገብ ገበያ ማዕከል ያለው የግብይት ሁኔታን ለማንሳት ያክል ሽንኩርት ከ50 እስከ 83 ብር ድረስ እየተሸጠ ይገኛል። እንግዲህ ነጋዴዎችን ዞሮ ዞሮ ብዬ ለማናገር እንደሞከርኩት ከሆነ በተለይ በዚህ ሰዓት ከፍተኛ የሆነ የዋጋ ልዩነት የሚታይባቸው ምርቶች በዚህ በሽንኩርትና ቲማቲ መካከል ነው። እነዚህ እንግዲህ እንደየደረጃቸው እና እንደየ ሁኔታቸው በመካከላቸው ያለው ክፍተት በጣም ከፍተኛ ወይም ልዩነቱ በጣም ከፍተኛ ሆኖ ይገኛል። ከዝቅተኛ ብለን የምናነሳው ሽንኩርት ለምሳሌ ወደ 50 ብር ከዛ በታች እስከ 45 ብር ድረስ እየተሸጠ ይገኛል። ከዛ በላይ ደግሞ ውዱ የሚባለው ሽንኩርት እስከ 83 ብር ድረስ እየተሸጠ ይገኛል። ደረቅ የሚባለው ወይም ደግሞ ብዙዎች ምርጥ ካልተብሎ የሚታሰበው ሽንኩርት ወደዛ አካባቢ እየደረሰ ዋጋው በዛ አካባቢ እየተሸጠ ይገኛል። ከዛ ባለፈ ቲማቲምን ስንመለከት ደግሞ ዝቅተኛው 15 ብር ነው እንጂ ዞሮ ዞሮ ለማየት እንደሞከርኩት ከ15 ብር ጀምሮ እስከ 35 ብር ድረስ እየተሸጠ ይገኛል። እንግዲህ በእነዚህ ማዕከል ያለው ልዩነት የጥራት ጉዳይ ነው የሚል ነገር አንስቶልኛል ነጋዴዎቹ። ሀያ ብር የሚሸጡ የቲማቲም አይነቶች አሉ። ሀያ አምስትም ሀያ ሰባትም ሀያ ስምንት ብር የሚሸጡ አሉ። እስከ 35 ብር ድረስ የቲማቲም እየተሸጠ ስለመሆኑ ለመመልከት ችያለሁ። ከዛ ባለፈ ድንች ከ26 ብር እስከ 34 ብር ድረስ እየተሸጠ ይገኛል። በዚህ የገበያ ማዕከል ቃሪያ 65 ብር እየተሸጠ ይገኛል በኪሎ ጥቅል ጎመን አራት ብር እየተሸጠ ይገኛል። ይህ እንግዲህ የአንድ ብር የሁለት ብር ጭማሪዎች ወይም ደግሞ መቅናሾች ሊኖሩ ይችላሉ። ግን አብሬጅ የሚባለው ማዕከላዊ አማካኝ የሚባለው ዋጋው ነው። ይህ የጥቅል ጎመን 24 ብር እዚ አካባቢ ላይ ለመመልከት ይቻልኩት ነው። ነጭ ሽንኩርት 320 ብር እየተሸጠ ስለመሆኑ ለማስተዋል ችያ ያለሁኝ። ከዛ ባለፈ ካሮት በኪሎ አርባ ብር እየተሸጠ ይገኛል። ሎሚ አንድ መቶ ብር እየተሸጠ ይገኛል። ዝንጅብል ደግሞ በኪሎ አንድ መቶ ሰባ ብር እየተሸጠ እንደሚገኝ ለማስተዋል ችያለሁኝ። ወደ ፍራፍሬ ደግሞ አካባቢ ጎራ ብዬ ነበረ እሱንም ለማየት ሞክሬ ነበረ ማንጎ በአምሳ ብር የተሸጠ ይገኛል። ኪሎ ወፍራሙ ትልቁ የሚባለው በተለምዶ ከውጪ የሚመጣው ነው ተብሎ የሚነገርለት ማንጎ ወደ ሀምሳ ብር የተሸጠ ይገኛል። ፓፓያ ሰላሳ አምስት ብር የተሸጠ ስለመሆኑ ለማየት ችያለሁኝ። አቮካዶ በኪሎ ሀያ ስምንት ብር እዚህ እየተሸጠ ስለመሆኑ አስተው ያለሁኝ ሀባብ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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን